ታላላቆችንና በእድሜ ገፋ አዛውንቶችን ማክበርና ቅድሚያ መስጠት የኢትዮጵያውያን መገለጫዎችና የሞራል እሴቶች ናቸው። እነዚህ እሴቶችም ዜጎች አብሮ መኖርና መስራት እንዲችሉ የሚያደርጉ መሳሪያዎች ናቸው። ከቅርብ ጊዜ ወዲህ ግን እነዚህ እሴቶች እየተሸረሸሩ ስለመምጣታቸው ይነገራል። በአዲስ አበባ ከተማ የትራንስፖርት ዘርፉ በተለይም በታክሲ ተራ አስከባሪዎች ደግሞ ጎልቶ የሚታይ ችግር ነው። ጭነት ትራንስፖርቱን፣ ህዝቡን ማመናጨቅ፣ አሽከርካሪውን ማመናጨቅ፣ ስነምግባሩ ዋና ዋና ያን ያ ነው። አሁን ሌላ ድሮ፣ በየመንገዱ በየ10 ኪሎ ሜትሩ በ20 ኪሎ ሜትሩ በ1 ኪሎ ሜትሩ አንድ መኪና በቆመ ሰው ባወረደ ሰዓት የተራ አምጣ የሚል አለ። ለሹፌርም፣ ለተሽከርካሪም፣ ለሁሉም፣ ለተሳፋሪም፣ ለሁሉም፣ ለህዝቡ በጣም ስጋት ነበረ። አሁን በብዛት የምታያቸው ሰዎች ትልልቅ ሰዎች ቤተሰብ የሚያስተዳድሩ ናቸው። ስለዚህ ስርዓቱን ጠብቆ ህግና ደንቡን ተከትለው ለተሳፋሪም አክብሮት እንዲኖራቸው፣ ለአሽከርካሪም አክብሮት እንዲኖራቸው በስርዓት እያንዳንዱ ነገር ተሳስቦ ተራው በተራው ሁሉም እንዲጭንና ሰልፍ ባለ ሰዓት እያንዳንዱ የራሱን ግዳጅ ተወጥቶ በሰላም እንዲገቡ ነው እኛ የምንፈልገው። ከበፊቶቹ የተለየ በፊቶቹ አሁን ሰው ይዘልፋሉ፣ ትልልቅ ሰዎች ምራቂ ዋጡ ሰዎች የማይገባ ስድብ እየተሳደቡ ብዙ ነገር ደርሷል። ወደ አራት ወር አምስት ወር አካባቢ እነዚ የመጀመሪያዎቹ ቀርተዋል። አሁን ደግሞ የእነዛን አይተው በስርዓት ተከባብሮ አንዱ አንዱን እንትን ብሎ በስርዓት ተከብሮ ህዝቡን በሰላም ወጥቶ እንዲገባ ነው የምንፈልገው። በመዲናዋ በሁሉም አካባቢዎች ላለፉት 14 ዓመታት በታክሲ ተራ ማስከበር ስራ የተሰማሩ ወጣቶች እንዳሉ የሚታወቅ ቢሆንም በዘርፉ የሚስተዋሉ ችግሮችን ለመቅረፍ በከተማዋ የስራና ክህሎት የትራንስፖርትና ሰላምና ፀጥታ ቢሮ አማካኝነት በቂ ስልጠና በወሰዱ 996 አባላት ባላቸው 87 አዲስ የተርሚናል ኢንተርፕራይዞች ተተክተዋል። ቀድሞ አሰራር ሁኔታው እጅግ ማህበረሰቡን የሚያማርር እና ምቹ ያልሆነ ቦታዎችም አሉ። መልካም የሚሰሩ ወጣቶች እንደነበሩ አይተናል። አንደኛ ከጸጥታውም ጋር የተሻለ ስራ ሲሰሩ የነበሩ ወጣቶችም አሉ። በዛን ያክል ደግሞ የግል ጥቅማቸውን እንጂ ማህበረሰቡን ያማከነ ስራ ሲሰሩ አንዳልነበረ ብዙ ተገንዝቧል። አስተዳደሩም የተገነዘበበት መንገድ አለ። እኛ ጋር ደግሞ አሁን ካለው ሁኔታ ደግሞ ያው እኛም በሁኔታው ስንረዳ እኛም ከምንጉላላዎቹ አንዱ ነን። የከተማ ነዋሪ እንደመሆናችን መምጠን ከምንጉላላዎቹ አንዱ ነበር በትራንስፖርቱ ጉዳይ ላይ ማለት ነውእና ያው እኛ ውስጥ ያለውን ቁጭት ሌላው ላይ እንዳይጎዳ ከማድረግ አንፃር አበክረን እንሰራለን ብለን እናስባለን። ብዙ ሰዎች ብዙ ጸባይ ሊኖራቸው ይችላል። ያ ይሄን ሁሉ ተምረናል እስከ አንድ ሳምንት ሁሉ ተምረናል። እንግዲህ ህብረተሰቡ እናት፣ አባት፣ ልጆች አሉ ከዛ ውስጥ እኛ ደግሞ በስነ ስርዓት እናገለግላለን ብለን ተነስተናል፣ ቆርጠን ማለት ነው። እኛንም ይጠቅማል፣ ህብረሰቡም ይጠቅማል። ስለዚህ በዚህ አኳያ እንሰራለን ብለን አስበናል። እነዚህ በአዲስ የተደራጁ የተርሚናል ኢንተርፕራይዞች በዘርፉ የሚስተዋሉ ችግሮችን በመቅረፍ የኢትዮጵያዊነት ስነ ምግባርን በመላበስ ደንብና ስርዓትን ተከትሎ ከመስራት አኳያ ትልቅ ኃላፊነት እንዳለባቸው አሽከርካሪዎች ይናገራሉ። የድሮቹም ዝም ብሎ በግምታዊ ስራ ነው የሚሰሩ ህግን የተከተለ አይደለም። ስርዓት የተከተለ አይደለም። ዋናው ስለምግባሩ ማስተማር። በቃ አንድ ሰው ሳይማር አንድ ነገር ስለ ህዝብ ስለ ተሽከርካሪ፣ ስለ ማስተናገድ ወይ እንዴት እንደሆነ ስለ ትራንስፖርት ህጉን ካልተማረ አሁንም ነገር ያይከሰታል። ዋና ስርዓቱን ማስተማር ነው። ስርዓቱን ህዝብ መገልገል እንዴት እንዳለበት ያን ማድረግ ነው። አሁን ትልቁ ነገር ስርዓት ትልልቅ ሰዎች ናቸው እዚህ ጋር ያሉት የሚያስተናግዱት ህብረተሰብ ነው። ህብረተሰብ ለምሳሌ አሁን አንቺ ጠዋት ወጠሽ በጊዜ ስራሽን ሰርተሽ መመለስ ትፈልጊያለሽ። እዚህ ጋር መጦ ተጉላልቶ ሌላው ነገር እንትን ማለት የለበትም። ስራ በስርዓት እንዲሰራ አካባቢውን በደንብ አድርገው፣ ንጽሕና ጠብቀው፣ እያንዳንዱን በስርዓቱ በሰልፉ በእያንዳንዱን ቢያስከብሩ ይህንን አስበው የሚመጡ መንግስትም የራሱን ታሪፍ አስቀምጦ በታሪፉ ይሄን ያህል ይሄን ያህል ብሎ በኪሎ ሜትርም ሆነ በምን የተሰጣቸውን እየተቀበሉ መዝገቡ ያስተናግዱ ጥሩ ነው እንላለን። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ የነበሩት ኢንተርፕራይዞች የራሳቸውን ሀብት የፈጠሩ በመሆናቸው ስልጠና ተሰጥቷቸው በፈለጉት የስራ መስክ እንደሚሰማሩ የገለጹ ሲሆን ተመርቀው ወደ ስራ የገቡ ኢንተርፕራይዞች ደግሞ ስራው በቋሚነት የሚቀጥል ባለመሆኑ በቀጣይ ሁለት ዓመታት ውስጥ ከሚያገኙት ገቢ ቆጥበው የመሸጋገር ግዴታ እንዳለባቸው ጠቁመዋል። በዚህ ሰፍር ተሰማርተው የነበሩ ወጣቶች ለበርካታ ዓመታት የቆዩ በመሆኑ በተርሚናል አገልግሎት ሀብት የፈጠሩ ያሉበት በመሆኑ ስለዚህ በተቀመጠው አሰራር መሰረት ረዘም ላለ ዓመታት አንዳንዶቹ ከአስር አስራ አምስት ዓመት በላይ በተርሚናል ውስጥ በማገልገል የቆዩ በዚህም የተለያዩ ጥያቄዎች የሚነሳበት ነው ማለት ነው። ስለዚህ ይህንን ጥያቄ የወጣቱን ጥያቄ በመለስ የሚያስችል ስራ ተሰርቷል። እንግዲህ በቀጣይ ከእናንተ የሚጠበቁ በርካታ ጉዳዮች ይኖራሉ። በተለይ በአዲስ መልክ እየተደራጅ እየተደራጅታችሁ ወደ ተርሚናል የገባችሁ ኢንተርፕራይዞች በቀጣዮቹ ሁለት ዓመታት በተርሚናሉ አገልግሎት በመስጠት የምታገኙትን ገቢ ቆጥባችሁ ወደ ሌሎች መስኮች የምትሸጋገሩበት ስለሆነ አንደኛው ይሄ ትኩረት ሰታችሁ የቁጠባ ባህል በማሻሻል መስራት ይጠበቃል ማለት ነው። አዲስ የተደራጁ የተርሚናል ኢንተርፕራይዞች የተሰጣቸውን የሁለት ዓመት የስራ ጊዜ በአግባቡ በመጠቀምና ከሚያገኙት ገቢ ቆጥበው ለቀጣዩ ሕይወታቸው መደላድል ለመፍጠር መወጠናቸውንም ይናገራሉ። እርግጥ ነው የጊዜ ሁኔታ በጣም ያጠረ ነው። እውነት ለመናገር ግን ከተሰራና አሁን ላይ ያለው የታሪፍ ማሻሻያ ምናልባትም አሁን ላይ ያለው ታሪፍ የመጀመሪያ የሚሰራበት ሁኔታ አይደለም። እነዛኞቹ ሀብት ያካበቱበት ሊሆን አይችልም። ግን ዞሮ ዞሮ ቁጠባህን አስተካክለህ አሁን ካለው ሁኔታ ጋር ተራምደህ የተሻለ ነገር ትፈጥራለህ ብዬ አስባለሁ። እኔ ስራችን በስነስርዓት እንሰራለን። ከሰራን በኋላ ደግሞ ሁለት ዓመታችን ከጨረስን በኋላ እንወጣለን ወተን ወደ ስራችን ወደ ሌላ ስራችን እንስፋራለን ማለት እንሄዳለን። የትራንስፖርት አገልግሎቱን የተሻለ ለማድረግ በታክሲ ተራ ማስከበር አገልግሎት አሰጣጥና አሰራር ላይ ያሉ ግድፈቶችን ለመቅረፍ በወጣው ደንብ መሰረት ተርሚናል የመለየትና ባለሙያዎችን የማሰልጠን፣ የማደራጀት የደንብ ልብስ የማዘጋጀትና ውል የመግባት ተግባር መከናወኑን የከተማዋ ትራንስፖርት ቢሮ ኃላፊ ያበባል አዲስ ገልጸዋል። ተርሚናል አገልግሎት አሰጣጥና ቁጥጥር መመሪያ ወይም ደግሞ ደንብ መሰረት አገልግሎት የሚሰጡትን ኢንተርፕራይዞች እና አንቀሳቃሾች ወደ መለየትና ወደ ማደራጀት ውስጥ ነው የተገባው። ተርሚናሎችን የመለየቱን ስራና በየተርሚናሎቹ ደግሞ የሚያስፈልገውን የሰው ኃይል የመለየት ስራ በአግባቡ ሰርቷል ማለት ነው። በለየናቸው ተርሚናሎችና ሊፈጥሩት የሚችለውን የሰው ኃይል መነሻ በማድረግ የስራና ክሎት ቢሮም በደንቡ መሰረት መስፈርቱን በመጠቀም በከተማችን የስራ እድል ሊፈጠርላቸው የሚችሉ ወጣቶችን ረዘም ያለ ጊዜ ወስዶ ለይቷል፣ አደራጅቷል።